እንደምናደራችሁ ክቡራን ተመልካቾቻችን አሁን ለአዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቷ አብሬያቸው ቆይታ አድርጋለሁ። ኢትዮጵያ በሻይ ቅጠል ምርት ከፍተኛ አቅም ቢኖራትም ዘርፉ ለሀገሪቱ ኢኮኖሚ የሚያበረክተው አስተዋጽዖ አነስተኛ የሚባል መሆኑን ይነገራል። አሁን ላይ በተለያዩ የሀገሪቱ ክፍሎች ከ120 ሺ በላይ አርሶ አደሮች በሻይ ቅጠል ምርት ስራ ተሰማርተውም እንደሚገኙ መረጃዎች ያሳያሉ። የሻይ ቅጠል ምርት በቅርብ ዓመታት ከቡናው ዘርፍ ከሚገኘው የውጭ ምንዛሬ ባልተናነሰ መልኩ ገቢ እንዲያስገኝ እየተሰራ እንደሚገኝም የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በዚህ ጉዳይ ላይ ባልደረባችን ወይን እሸት ደጀኔ ተጨማሪ ሪፖርት አዘጋጅታለች። የውሽውሽ እና ጉመሮ የሻይ ቅጠል ልማት በኢትዮጵያ በቀዳሚነት ተጠቃሽ ነው። የሻይ ቅጠል ምርት አንድ ጊዜ ከተተከለ ለ30ና 40 ዓመታት የሚቆይና በየ15 ቀኑ ምርቱን በመቅጠፍ ገቢ ማግኘት የሚቻልበት መሆኑ ከፍተኛ ኢኮኖሚያዊ ጠቀሜታ ያለው ነው። ኢትዮ አግሪሴፍት የሻይ ቅጠል ማቀነባበሪያና ማዘጋጃ ፋብሪካ ምርቶቹን ወደ ተለያዩ ሀገራት ይልካል። ለበርካቶችም የስራ ዕድልን ፈጥሯል። ማሽኑም ስታንዳርዱን የጠበቀ ዲጂታል የሆነ ማሽን ነው። ብዙ ጊዜ ከእጅ ንክኪ ነፃ ነው። ማሽኑ ስታንዳርዱ የጠበቀ ነው። ኤክስፖርት ደረጃ ነው የምንሰራው። አሁን ላይ አዳዲስ ቴክኖሎጂ ቴክኖሎጂዎችን በመጠቀም የተለያዩ ምርቶችን እያመረትን እንገኛለን። ለእነዚህ ቴክኖሎጂዎችም ይመቹ ዘንድ ሰራተኞችን በየጊዜው አዳዲስ ስልጠናዎችን እንሰጣቸዋለን ይሰጠናል። እና እዚህ ድርጅት ውስጥ ከተቀጠርኩ ጊዜ ጀምሮ የተለያዩ የስራ ልምዶችን እንዳካብት ረድቶኛል ከማሽኖች ጋር የሚኖረኝን ግንኙነት በደንብ አጥብቆልን ነው። አሁን ላይ በጥቅሉ በዘርፉ ከአንድ መቶ ሀያ ሺህ በላይ አርሶ አደሮች ተሰማርተው ይገኛሉ። ኢትዮጵያ ልክ እንደ ቡና ሁሉ በሻይ ቅጠል ምርት ዘርፍም በተለያዩ የሀገሪቱ አካባቢዎች በከፍተኛ ደረጃ የመልማት አቅም እንዳላት የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ይገልጻሉ። በተለይ አርሶ አደሩን ተጠቃሚ ለማድረግ ከዚህ በፊት አርሶ አደሮች ሻይ አምርተው ለፋብሪካዎች ነበር የሚያቀርቡት አሁን ግን በክለስተር በማሳቸው ላይ የፕሮሰሲንግ ፕላንት እንዲተከል ሰፊ ስራዎች ስራዎች ተጀምረዋል። ከግሉ ማህበረሰብ ጋር ከግሉ ባለሀብት ጋር በጋራ የሚሰራው ስራዎች አሉ። ስለዚህ አርሶ አደሮች ከሻይ ባይዘወይ ሻይ አንዴ ወደ ልማቱ ከገባ በየአመቱ ምርት ይሰጣል። በየሁለት ሳምንቱ ሶስት ሳምንቱ ምርት ይሰጣል። ስለዚህ በአግባቡ ከተጠቀምንበት አርሶ አደሩም ተጠቃሚ የሚሆንበት እንደ ሀገርም ደግሞ እኛ ያንን ኤክስፖርት በማድረግ የሀገር ውስጥ ፍላጎታችንን የሚሸፍነ የውጭ ምንዛሪ ግኝታችን እጅግ ከፍ ሊል የሚችልበት እድል ሰፊ ነው። ባለሀብቶች በዘርፉ በስፋት ባለመሳተፋቸው ኢትዮጵያ ካላት እምቅ ሀብት አንጻር ማግኘት ያለባትን የውጭ ምንዛሪ እንዳታገኝ እንቅፋት እንደሆነባት ይነገራል። በተቀመጡ አቅጣጫ መሰረት በሚቀጥሉት ጊዜያት ከቡና የውጭ ምንዛሪ ባልተናነሰ መልኩ ገቢ እንዲያስገኝ እንደሚሰራ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። አሁን በተቀመጠው አቅጣጫ መሰረት ሻይ ላይ በጣም ኢንቨስት እየተደረገ ነው ያለው። በ2017 ከ3 ሚሊዮን ያልበለጠ ዶላር ነው ያገኘ ነው። ከ2018 ደግሞ ከፍ ባለ መልኩ እቅድ አቅድ ታቅዷል ከ4 ሚሊዮን በላይ ነገር ግን አሁን ላይ በጣም በኦሮሚያ ክልል ከሻይ በማስፋፋት ላይ በጣም ሰፊ ስራ እየተሰራ ነው ያለው። ባለፈው አመት ብቻ ከ13 ሄክታር በላይ አዳዲስ ማሳዎች በሻይ እንዲሸፈኑ ተደርጓል። የኦሮሚያ እቅድ እስከ ሰላሳ ሺ ሄክታር ነው። ያ ማለት ምን ማለት ነው? ላለፉት መቶ ዓመታት ከሶስት ሺ ና አራት ሺ ባልበለጠ ሄክታር ላይ ነው ሻይን ስናምርት የነበረው። ይሄ መሰረታዊ ለውጥ ያመጣል። ስለዚህ ከሶስት ና አራት ዓመት በኋላ ሻዩ ወደ ምርት ሲገባ ከቡና ባልተናነሰ መልኩ ከሻይ የውጭ ምንዛሪ ገቢ ማግኘት የሚችልበት እድል ሰፊ ነው አለ። በሻይ ቅጠል ምርት በኦሮሚያና ና በደቡብ ምዕራብ ኢትዮጵያ ክልሎችም አበረታች ውጤቶች ተገኝተዋል። ከ1700 በላይ ሰራተኞች ያሉት የቢሾፍቱ ሞተር ተሽከርካሪዎች ኢንጂነሪንግና ኢንዱስትሪ ግሩፕ በዓመት ከ300 በላይ የህዝብ ማመላለሻ አውቶቡሶችን እየገጣጠመ እንደሚገኝ መረጃዎች ያሳያሉ። ተቋሙ በትራንስፖርት ዘርፉ የሚታየውን ችግር ለማቃለል በተያዘው አመት የኤሌክትሪክ አውቶቡሶችን ለመገጣጠም ተዘጋጅቷል ተብሏል ተቋሙ አነስተኛ የጭነት ተሽከርካሪዎችንና የመዝናኛ ጀልባዎችን ለገበያም እያቀረበ ይገኛል ተጨማሪውን ከተቋሙ ምክትል ስራ አስኪያጅ አንደበት ተከታትለን እንመለሳለን ሌተና ኮሎኔል ሲሳይ ተሰማ እባላለሁ የስራ በሞተር ቬክል ኢንጂነሪንግ ኢንዱስትሪ ምክትል ስራ አስኪያጅ ኦፕሬሽን ዘርፍ። ባለፉት አመታት በዚህ ኢንዱስትሪ ውስጥ እየተሰሩ ያሉ ስራዎች እንደ ኮሜርሻል ፒክፕ ኤን ሰብን የሚባል ፒክፕ፣ እንዲሁም ባስ፣ ጀልባ ለመዝናኛ ይሆናል። በፋይበር በአልሙኒየም መስራት ይቻላል። እሱን እየሰራ ያለ ነው የሀገራችን ትራንስፖርት ያለውን ችግር በመረዳት በተለይ በአውቶሞቲቭ ዘርፉ የተሻለ ቴክኖሎጂ የያዙ ተሽከርካሪዎች ለማምረት ነው። ይሄ ባስ ሲመጣ በሲኬዲ ነው የሚመጣው። ሲኬዲ ማለት ብረቱ በትክክል በሳጥን ታሽጎ ይመጣል። ጂግ ኤንድ ፊክቸሩ አለ። በዛ ጂግ ኤንድ ፊክቸር ዲዛይን መሰረት ያንን ብረት ከሳጥን ውስጥ በማውጣት ሼልፍ ላይ ተደርድሮ ነው ያለው ብረቱ። መኪናው ኢንጂን ለብቻ፣ ጊርቦክስ ለብቻ፣ ዲፍሬንሻል ለብቻ ይመጣል። እሱን በመገጣጠም አሴምብል በማድረግ ጣራው አለ፣ ሳይድ አለ እና ፍሎሮ አለ፣ ፍሮንቶ አለ፣ ሬሮ አለ። እነዚህን በየስራ ዘርፉ ይሰራሉ። ከዛ ቀጥሎ ወዴት ይሄዳል? መኪናውን የመገጣጠም ስቴፑን ጠብቆ እንዲሄድ ይደረጋል። ምናልባት እነዚህ የፓወር መቆራረጦች ምናምኖች ካልገጠሙን በቀን አንድ ባስ፣ በአመት እስከ 300 ባስ ድረስ ማምረት እንችላለን ነው። በሚቀጥለው አመት የኤሌክትሪክ ባስንም አቅደናል። ምክንያቱም የሀገራችን ፍላጎት የመንግስትን አቅጣጫ ተከትለን መሄድ ስላለብን የኤሌክትሪክ ፓስ ለመስራት ቅድመ ዝግጅት እያደረግን እንገኛለን ማለት ነው። የጥራት ቁጥጥር በየስራ ዘርፉ በየስራ አይነቱ የኳሊቲ ማኔጅመንት ሲስተም አለን። መጨረሻ ላይ ቅድም እንዳያችሁት የግቢ ፍተሻ አለ። ፍሳሽ እንዳይኖረው ጣራ ላይ በዝናብ ኃይለኛ ፕሬዠር ባለው ውሃ ይፈተሻል። ካለቀ በኋላ በሊፍተር ሊፍት ተደርጎ ከስር ያለው ችግር እንዳይኖር ማለት ነው። ይሄ የሚገኘው ከሮድ ቴስት በኋላ ነው። 100 ኪሎ ሜትር ይነዳል። ወደ ውጪ ወደ ውጪ በሃይዌ ነው የምንፈትሸው። ፒክ አፕ ኤን ሰብን ስንል ቀደም ሲል ስንገጣጠማቸው ከነበሩት አፕግሬድ ያደረገ ነው። ኢቭን ይሄ ባስ ቀደም ሲል ከተገጣጠምኩት ብዙ ፊቸሮች አፕግሬድ ተደርገዋል። አገር ውስጥ ተመረተ ማለት የእኛ ህልም ምናልባት ከአቅማችን በላይ ሊሆን የሚችለው ኢንጂንና ጊርቦክስ ነው ወይም ዲፈረንሻል። እነዚህም ብቻ ነው ከውጭ ማምጣት ያለብን። ቅድም ሳሳያችሁ የነበረው ብረታብረት አገር ውስጥ መመረት አለበት እያለ ነው። ስለዚህ ይሄ ባስ እዚህ በመገጣጠሙ 1700 ሰራተኛ አለን። እነዚህ 1700 ሰራተኛ የስራ ድል ተፈጥሮላቸዋል። ከዚህ በበለጠ መፍጠር ይቻላል። ቴክኖሎጂውን ወደ አንተ እያመጣኸው ብሄድ ቁጥር ውጭ ላይ ከውጭ የምታመጣውን እየቀነስክ መሄድ መቻል አለብህ። በየጊዜው እየገጣጠምክ አይደለም መሄድ ያለብህ ና አሁንም ብዙ ብዙ አጋር ከኛ ጋር አብረው ሊሰሩ የሚችሉ የሀገር ውስጥ ተቋማትን እየጠራን እየጋበዝን ያለ ነው። እነዚህ የሀገር ውስጥ ተቋማት እኛ ጋር አብሮ በመስራታቸው የሚያገኙት ጥቅም አለ። እንደ ሀገር ነው የምናስበው ማለት ነው ምክንያቱም እነዛ ተቋማት የግልም ይሁን የመንግስት፣ መንግስት የሚጠብቅባቸውን ነገር ያደርጋሉ። የሚያደርጉት ስራ ካገኙ ነው ስራ ከሰሩ ነው። ለምሳሌ ጎማ ከውጭ ነው ለምን እናመጣለን ከውጭ? ባትሪ ከውጭ ነው ለምን እናመጣለን ከውጭ? በጋራ መስራት የሚያስችል ሁኔታ መፍጠር ያስፈልጋል እንደ ሀገር። በፋይበር የሰራ ነው ጀልባ እዚሁ ብሾፍት ውስጥ የሚገኙ ጥቃቅንና አነስተኞች በማምጣት ነው። ዲዛይኑ የእኛ ነው። መስራት እንደሚችሉ አቅሙን ፈጥረንላቸው የሰሩት። ቀጣዩ አመት ክሮስ ካንትሪም እቅዱ ላይ አለ። ብሎም ከዚህ በመጨመር ቅድም ባልኩ ቁጥር በአመት ማምረት እንችላለን እያልን ነው። ክቡራን ተመልካቾቻችን፣ አሁን ደግሞ በቀጥታ ስርጭት የጠዋት ገበያ እንቅስቃሴን ቅኝት ወደምናደርግበት መረጃችን ነው የምናልፈው። ዛሬ በዚሁ በአዲስ አበባ የቀስተ ደመና የአትክልትና ፍራፍሬ ገበያ ስፍራ ላይ ተገኝተናል። ባልደረባችን መቅደስ እንዳለ ደግሞ ከስፍራው በቀጥታ መስመር ተገኝታ መረጃዎችን የምታደርሰን ይሆናል። መቅደስ እንደምናደርሽ፣ እስኪ በቀስተ ደመና የአትክልትና ፍራፍሬ የጠዋት ግብይቱ ምን ይመስላል? ዋጋዎችንም ጨምረሽ እስኪ ብትነግሪን። አመሰግናለሁ። እንዴት አድራችኋል ተመልካቾች። ቀደም ሲል አሚር ለመጥቀስ እንደሞከርከው ያለሁት በቀስተ ደመና የአትክልትና የፍራፍሬ ማዕከል ነው። እንግዲህ በዚህ ማዕከል በማለዳ በርካቶች ተሰባስበው ግብይት እያካሄዱ ይገኛሉ። የጠዋት ገበያ ድባቡም ሞቅ ደመቅ ብሏል ማለት ነው። መሰረታዊ ምግብ ሸቀጦችን ዋጋ አስቀድማለሁ። ሽንኩርትን ሳስቀድም የሀበሻ ሽንኩርት አንድ ኪሎ አንድ መቶ ሃያ ብር እየተሸጠ ይገኛል። እንዲሁም ደግሞ የፈረንጅ ቀይ ሽንኩርትን ስንመለከት ከ50 ብር እስከ 75 ብር በኪሎ እየተሸጠ ይገኛል። ነጭ ሽንኩርትን ስንመለከት ደግሞ እስከ 300 ብር በኪሎ እየተሸጠ ይገኛል። የድንችን ዋጋ ስንመለከት በኪሎ ከ25 እስከ 30 ብር እየተሸጠ ይገኛል። ቲማቲም ደግሞ 1 ኪሎ ከ80 እስከ 100 ብር እየተሸጠ ይገኛል። ቃሪያን ስንመለከት ከ80 እስከ 120 ብር በኪሎ ካሮትን ስንመለከት ከ80 እስከ 90 ብር በኪሎ ቀይ ስር ከ45 ብር እስከ 50 ብር በኪሎ እየተሸጠ ይገኛል። አሁን ደግሞ የአትክልትና የፍራፍሬ ምርቶችን ዋጋ ነግራቸዋለሁ የአቮካዶን ምርት ስንመለከት 100 ብር በኪሎ ይሸጣል ብርቱካን 150 ብር በኪሎ ፓፓያ 80 ብር በኪሎ ሐባብ 80 ብር በኪሎ ይሸጣል ሙዝ ደግሞ ከ80 እስከ 90 ብር በኪሎ እየተሸጠ ይገኛል አጠቃላይ በዛሬው የማለዳ የገበያ ላይ በተለይ በሽንኩርት ላይ የዋጋ ቅናሽ ማሳየቱን ከሸማችም ከነጋዴም ሰምቻለሁ በአንጻሩ ደግሞ ከሰሞኑ የካሮትና የቃሪያ ዋጋ መጨመሩንም ተመልክቻለሁ። እንግዲህ ስጠቅሳቸው የቆየኋቸው የዋጋ መጠኖች መለያየቱ ምክንያቱ አንድም ከምርቱ ጥራት አንድም ደግሞ ከአገባብ እንደሆነ ከነጋዴዎች ሰምቻለሁ። እንግዲህ ያለሁበት ይሄ የቀስተ ዳመና የአትክልትና የፍራፍሬ የገበያ ማዕከል በተለይ ለአዲሱ ገበያ ለችሎትና ደግሞ ለጊዮርጊስ አካባቢ ስለሚቀርብ የጠቀስኳቸው አካባቢዎች ነዋሪዎችን ጨምሮ ሌሎችም እዚህ መጥተው ግብይት እንደሚያደርጉ ተመልክቻለሁ። ለገበያ ምቹነቱን ስንመለከት ለግብይት አመቺ ነው። በቂ የመኪና ማቆሚያም አለ እንደ ልብ። ደግሞ ሸማቹም ተዘዋውሮ እንዲገዛ የተለያዩ ዋጋዎችን አወዳድሮ እንዲመለከትም የሚያስችል በቂ ስፍራ መኖርም ተመልክቻለሁ። ለአሁን ያለኝ መረጃ ይህ ነው። አመሰግናለሁ። መቅደስ፣ ለመረጃው እናመሰግናለን። መልካም ቀን ይሁንልሽ። ክብሩራን ተመልካቾቻችን፣ አሁን በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና ተያያዥ የዕለቱን የግብይት መረጃዎች እንከታተልና እንመለሳለን። የዛሬ የጠዋት ገበያ መረጃዎች በዚሁ ተጠናቋል። ስለተከታተላችሁን ከልብና አመሰግናለን። በያላችሁ በጥሩ ቀን ይሁንላችሁ።